አመሰግናለሁ ሁላችሁም እንኳን ደህና መጣችሁ። ኩባንያችን የመቶ ሰላሳኛ ዓመት ክብረ በዓሉን ምክንያት በማድረግ ዚጋ በተቀመጠው መሰረት ስድስት የኤሌክትሪክ መኪኖችን፣ ዘጠኝ ባጃጆች እንዲሁም በርካታ የሞባይል የስማርት ስማርት ሞባይል ቀፎችና ኢመኒ ና የተለያዩ ፓኬጆችን ላለፉት አምስት ወራት ስንሸልም ቆይተናል። ዛሬ ላይ የሁለት መኪኖች እንዲሁ የኤሌክትሪክ መኪና ማለት ነው፣ እንዲሁም ደግሞ አምስት ባጃጆችን እጣ የብሔራዊ ሎተሪ ተወካዮች ባሉበት፣ እንዲሁም ደግሞ የኢትዮ ቴሌኮም ከፍተኛ አመራሮች፣ እንዲሁም የሚዲያ አጋሮቻችን ባሉበት የምናወጣ ይሆናል ማለት ነው። እስካሁን የነበረን ጉዞ ምን ይመስላል የሚለውን እንዲሁ ለደንበኞቻችን ለመጥቀስ በአጭሩ ፈጠን ፈጠን ብዬ ለማስረዳት ሞክራለሁ። እስካሁን እንግዲህ በነበሩን ካምፓኞች ወደ አንድ መቶ አርባ አንድ የሚሆን ስማርትፎን ወደ ሁለት ነጥብ አምስት አራት ሚሊየን ዋጋ ያላቸው ማለት ነው ለደንበኞቻችን ስንሸልም ቆይተናል። ይህንንም በተለያየ ሶሻል ሚዲያዎቻችን እናሳውቅ እንደቆየን ነው ደንበኞቻችን ታውቃላችሁ። ሌላ እንዲሁ ሶስት ባለሶስት እግር ተሽከርካሪ በተለምዶ ባጃጅ የምንለውን እንዲሁ ለሻሸም ለአርሲ ነጌሌ ለሀረርና ለሆሳዕና ባለ ዕድለኞቻችን እንዲያስረክበናል። እንዲሁም ደግሞ ሁለት መኪኖችን ለአዲስ አበባና ለወሊሶ ደንበኞቻችን እንዲሁ ባለፈው ያስረከብንበት ሁኔታ ለማለት ማለት ነው። በተጨማሪም ደግሞ ለ374 ለሚሆኑ ደንበኞቻችን ወደ 10.56 ሚሊየን ብር ዋጋ ያለው የኢመኒ ካሽ ማለት ነው ለደንበኞቻችን እስካሁን ሸልመናል ማለት ነው። እንዲሁም በተጨማሪ ደግሞ የተለያዩ የኢትዮ ቴሌኮም ጥቅሎችን ለአንድ ሚሊየን 18 ሺ ለሚሆኑ ደንበኞቻችን አበርክተናል ማለት ነው። ይሄ እንግዲህ ያው ደንበኞቻችን እንደምታውቁት በሁለት በ130 ፕሮሞ እና በ131 ላኪስሎት በሚል ፕሮግራም ነው ይሄንን ሽልማት እያካሄድን ያለ ነው። በ130 ላኪስሎት አንድ ቢዋይዲ ሴጉል ሰጥተናል። እንዲሁም ሁለት ባጃጅ 79 ስማርትፎን ለ176 ደንበኞች እያንዳንዱ 100 ሺ ብር ዋጋ ያለው ኢመኒ እንዲሁም ደግሞ ለ456 ሺ ደንበኞች የሞባይል ዳታ ጥቅል ስናስረክብ ነበረ ማለት ነው። በ131 ላኪ ስሎት በተመሳሳይ አንድ ቢዋይዲ ኢቱ የምትባል ሰፋ ተለቅ ያለ መኪና እንደዚሁ ኤሌክትሪክ መኪና ማለት ነው አስረክበናል። እንዲሁም አንድ ባጃጅ 62 ስማርትፎን እንዲሁም ለ198 ከስተመር ለእያንዳንዳቸው 50 ለእያንዳንዳቸው ሺህ ብር ዋጋ ያለው ኢመኒ አስረክበናል ማለት ነው። ለ728 ለ7 ሺህ ደንበኞች ደግሞ እንዲሁ የሞባይል ዳታ ጥቅል አስረክበናል ማለት ነው። እዚህ እንደምታዩት የሸለምናቸው ሽልማቶች ሁሉንም የሀገሪቱን ክልሎች ያዳረሱ መሆናቸውን በተወሰነ መልክ ለመጥቀስ ነው ማለት ነው። አዲስ አበባም፣ ባህር ዳርም፣ ሻሸመኔም፣ ቦንጋም ጅጅጋ፣ ወሊሶ፣ ሀላባ፣ አሰላ፣ አክሱም ኦል የኢትዮጵያን ክልል ሽልማቶቻችን እንዳዳረሱ ለማሳየት ነው ማለት ነው። ዛሬ እንግዲህ እዚህ ጋር እንደምትመለከቱት ሁለት የቢ.ዋይ.ዲ አዳዲስ ቅንጡ የሆኑ የኤሌክትሪክ መኪኖችን እጣ እዚሁ እናወጣለን። እንዲሁም ደግሞ አምስት ባጃጆች ከዚህ አምስቱ ባጃጆች የተወሰኑት እንግዲህ ኤሌክትሪክ ባጃጆች ናቸው። እንግዲህ ባለ እድለኛው በኋላ ሲወጣለት ሜንሽን የምናደርግ ነው የሚሆነው ማለት ነው። እንግዲህ ዛሬ በምናወጣው እጣ ላይ አንድ ሚሊዮን አምስት መቶ ስልሳ ስምንት ሺህ አንድ መቶ አስራ አንድ ዩኒክ ደንበኞች ለሁለት መኪናና ለአምስት ባጃጅ ተፎካካሪ ይሆናሉ ማለት ነው። ይህ እነዚህ ደንበኞች እንግዲህ በአጠቃላይ ያጠራቀሙት ትኬት ወደ 75.9 ሚሊዮን ትኬት አጠራቅመዋል ማለት ነው። ይሄ ትኬት የቴሌብር ትራንዛክሽን ሲፈጽሙ እንዲሁም ኤርታይም ፓኬጅ ሲገዙ ጥያቄና መልሶችን ሲመልሱ ያጠራቀሙት ውጤት ነው ማለት ነው። ይህን እንግዲህ በመቶ 30 ፕሮሞ እና በመቶ 31 ላኪስሎት ስንለየው የመቶ 30 ፕሮሞ ኢሊጅብል የሆኑ ደንበኞቻችን ለዚች ለምታዩት ቅንጡ አውቶሞቢል ማለት ነው 393375 ደንበኞች ዛሬ በጣ እንላያለን ማለት ነው። እነዚህ ደንበኞች እንደምታዩት ሁለት ነጥብ አምስት ሚሊዮን የሚሆን ትኬቶችን አጠራቅመዋል ማለት ነው። ይህ እንግዲህ ከ እንደ ኤሮፓያን አቆጣጠር ከኖቨምበር ከኖቨምበር 22 2024 እስከ ጀንዋሪ 21 2025 ጊዜ ያለውን የሚይዝ ነው ማለት ነው። በዚሁ በ130 ፕሮሞ ላይ ሶስት ባጃጆችን ዛሬ እናወጣለን። ለመጀመሪያው ባጃጅ ከኖቨምበር 22 እስከ ዲሴምበር 21 በነበረው ካምፔን ላሉ ደንበኞቻችን 252199 ደንበኞች የሚሳተፉ ነው የሚሆነው ማለት ነው። እንዲሁም ከዲሴምበር 22 እንደ ኢሮፓያን አቆጣጠር ማለት ነው እስከ ጀኖሪ 21 2025 211881 ደንበኞች ለሁለተኛው ባጃጅ ኢሊጅብል ናቸው ወይ ደግሞ እጩዎች ናቸው ማለት ነው በሶስተኛው ለሶስተኛው ባጃጅ ደግሞ እንደ ኤሮፓያን አቆጣጠር ከጃንዋሪ 2022 እስከ ፌብሩሪ 21 2025 ድረስ 76486 ደንበኞች ለሶስተኛው ባጃጅ ኮምፒት ወይ ደግሞ ባለ እድል ለመሆን ባለ እድል ይሆናሉ ማለት ነው። ሌላ በላኪ ስሎት ስንመጣ እዚህ ላይም በተመሳሳይ አንድ የኢቱ ቢዋይዲ እንዲሁ ኤሌክትሪክ መኪና ነው የምናወጣው እዚህ ላይ 226970 ደንበኞች ለዚች መኪና ይወዳደራሉ ማለት ነው እነዚህ ደንበኞች እንደምታዩት እንግዲህ ወደ 26 ሚሊዮን አካባቢ የሆኑ ትኬቶችን አጠራቅመዋል ማለት ነው ይሄም ልክ እንደ መጀመሪያ እንደጠቀስኩት የዚህ ካምፔን ፕሬት እንደ ኤሮፓየን አቆጣጠር ከኖቨምበር 22 እስከ ጃንዋሪ 21 2025 ይሆናል ማለት ነው ደንበኞቻችን እንግዲህ ይሄ ያው ስትጫወቱ እንደምታውቁት እዛው ላይ የእጣው መቼ እንደሚወጣ እንደተጠቀሰ ታውቃላችሁ። በዛው መልክ የተዘጋጀ ነው ማለት ነው። እንዲሁ በ130 ላኪ ስሎት ሁለት ባጃጅ ዛሬ ላይ እናወጣለን። በመጀመሪያው ባጃጅ ከኖቨምበር 22 እስከ ዲሴምበር 21 ባለው ጊዜ ውስጥ ላሉ ደንበኞቻችን 215599 የሚሆኑ ደንበኞች ለዚህ እጣ ብቁ ናቸው ማለት ነው። በሁለተኛ ደረጃ ደግሞ ወደ 191601 የሚሆኑ ደንበኞች ከጀኖሪ 2022 እስከ ከጀኖሪ 2225 እስከ ፌብሩሪ 21 2025 ባለው ጊዜ ውስጥ ለተጫወቱ ደግሞ ወደ 191601 ደንበኞች ኢሊጂብል ሆነው ለዚጣ ብቁ ሆነው ቀርበዋል፣ ማለት ነው። ለዚህ ይሄ በአጠቃላይ ይህን ይመስላል። አሁን ወደ እጣ አወጣጡ ስነስርዓት እንገባለን። ደንበኞቻችን አብራችሁን ስላላችሁ እናመሰግናለን። መልካም እድል ላለሁ ቸርነት እባላለሁ። ከኢትዮ ቴሌኮም ነው የምደውለው። የመቶ ሰላሳ አመታት የአብሮነት ልዩ ሽልማት የባጃጅ አሸናፊ ሆነዋል። እንኳን ደስ ያለው። ከኢትዮ ቴሌኮም ነው የምደውለው። የመቶ ሰላሳ አመታት የአብሮነት ልዩ ሽልማት የባጃጅ አሸናፊ ሆነዋል። እንኳን ደስ ያለዎት። መልካም ስሞትን ማን ልበል? በረከት ከየት ነው? አሁን አዲስ አበባ ነኝ አርባ እንኳን ደስ ያለሁት። የባጃጅ አሸናፊ ሆነዋል። እንኳን አብሮ ደስ ያለህ። ስምዎትን ማለበል? ሄኖክ አበራ ሄኖክ አበራ። እንኳን ደስ ያለ። ከየት ነው? አዲስ አበባ ከአዲስ አበባ። እሺ መልካም፣ በድጋሚ እንኳን ደስ ያለ። ሄሎ ስምዎትን ማለበል? ሄሎ ማሪ ይባላሉ። ማሪ ማሪ፣ ከየት ነው? አዲስ አበባ። መልካም፣ እንኳን ደስ ያለሁት በጣም እንኳን አብሮ ደስ ያለን የኢትዮ 130 የአብሮነት ሽልማት ተሸላሚ ሆኖ ነው እየደወልኩ ያለሁት። የባጃጅ አሸናፊ ሆነዋል። እንኳን ደስ ያለሁት። እንኳን አብሮ ደስ አለን። አባቴ ከኢትዮ ቴሌኮም ነው። የባጃጅ አሸናፊ ሆነዋል። በድጋሚ እንኳን ደስ ያለሁት። ከየት አካባቢ ነው? ከከፋ ከከፋ። አዋው ደስ ሚል። ያው ኢትዮ ቴሌኮም ኢትዮጵያን በሙሉ ያካለለ ነው። ስለዚህ ከከፋ እድለኛ ስለሆኑ እንኳን ደስ ያለሁት። ሞትን ማን ልበል? ጌታቸው ጌታቸው ማን አማረ። እሺ ጌታቸው፣ አቶ ጌታቸው አማረ እንኳን ደስ ያለውት፣ የባጃጅ ተሸላሚ ሆነዋል። ምን ተሰማውት? አረ በጣም ደስ ብሎኛል። ባለፈውም ያው 25 ምናምን 25 ሺህ፣ እሺ ሀያ ሺህ እንትም ተሸላሚ ነበርኩኝ። ቆይቷል የዛሬ ሁለት ወር ማለት ነው። በጣም እድለኛ ነው። እሺ አቶ ጌታቸው ከየት ነው እንዴ? አዲስ አበባ አዲስ አበባ አዎ። መልካም መልካም፣ እንኳን ደስ ያለውት በድጋሚ ታሪኩ፣ ከየት ነው? ታሪኩ ነው የመኪና አሸናፊ ሆነል ኢትዮ ቴሌኮም ነው የምንደውልልህ ኬት አካባቢ ነው ስምሽ ማን ይባላል የመኪና እጣ አሸናፊ ሆነሽ እንኳን ደስ አለሽ ማለት አመሰግናለሁ እንግዲህ ለአሸናፊዎቹ በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ እንደምታዩት ኢትዮቴሌኮም ቴሌኮም ያዘጋጀውን ሽልማት በይፋ የዕጣ ማውጣት ስነስርዓት ያካሄዳል። እንዲሁም ደግሞ የወጡትን ዕጣዎች ደግሞ በይፋ ነው እንደዚሁ ለአሸናፊዎች የሚያስረክበው። እንግዲህ የሜጋ ፕሮሞ የ130 ዓመት የአገልግሎት ዘመናችንን አስመልክተው ነው ለደንበኞቻችን ልዩ ስጦታ ብለን የጀመርነው፣ መስከረም አካባቢ የጀመርነው፣ ለስድስት ወራት ይቆያል ብረል ነው ይሄ ፕሮግራም፣ የተለያዩ ሽልማቶችን በውስጡ ያካተተ ነው። በየቀኑ የሚወጡ ሽልማቶች አሉ። በሳምንት በወራት በሁለት ሳምንት የሚወጡ ሽልማቶች አሉ። ዛሬን ያየነው ዛሬ ያየነው ወይም ደግሞ ያወጣ ነው የእጣ ሽልማት ወይም ደግሞ ትልቁ የምንለው የመኪና ሽልማትን ጨምሮ ትንንሽ የምንላቸው የፓኬጅ ሽልማቶቹን ሁሉ በውስጡ ያካተተ ነው። እንግዲህ ዛሬ ያወጣ ነው የእጣ ማውጣት ስነስርዓት ለሁለተኛ ጊዜ ነው ያወጣ ነው የእጣውን ስናስረክብ ግን ወይም ደግሞ ለአሸናፊዎች ደግሞ አንድ ጊዜ በይፋ በዚህ መልክ አስረክበናል። ስንጀምር ይሄንን ውድድር ለስድስት ወራት ነው አስበን የጀመርነው። አሁን ላይ ኦልሞስት አምስት ወራት አካባቢ ሂደናል። ነገር ግን በተለያዩ ምክንያቶች በፈለግነው ወይም ደግሞ እስኬጁል ባደረግነው እጣውን የማውጣትና የማስረክብ አላደረግንም። እንደዛም ሆኖ ግን እጣውን ሳናቋርጥ ወይም ደግሞ ቃላችንን ሳናጠፍ እንደዚሁ በይፋ ለእጣ ባለ እድለኞች እያስረከብን እንገኛለን። ለሚቀጥለውም እጣው ወይም ደግሞ ይሄ ውድድር የሚያልቀው በስድስተኛ ወሩ ነው። ነገር ግን የሚቀሩት ወራቶቹን ታሳቢ አድርጎ ደንበኞቻችን ደግሞ ያላቸውን ጉጉት ፍላጎት፣ ለመጫወት ያላቸውን ልምድም ታሳቢ አድርገን በተወሰነ መልኩ ኤክስቴንድ አድርገን ለመሞከር ወይም ደግሞ ደንበኞቻችን እንዲሳተፉ በስፋት እንዲሳተፉ እናደርጋለን። ከዚህ በኋላ የሚቀሩን ሁለት መኪናዎች የዕጣ ማውጣት ስነ ስርዓት ይቀራል። እነዚህ አሁን ዛሬ የወጡትን ደግሞ እናስረክባለን። ስለዚህ ሌሎች ትንንሽ የምንላቸው ሽልማቶችን ጨመር አድርገን ትንሽ ረዘም አድርገን ደንበኞቻችን የመቶ ሰላሳ ዓመት ክብረ በዓላችንን በልዩ ስጦታ እንዲያደምቁት በድጋሜ እናደርጋለን ብለን እንሰራለን። እንግዲህ ደንበኞቻችን እንዳያችሁ መጫወት ትኬት መሰብሰብ ያሸልማል። ብዙ ደንበኞቻችን ትኬቱ መቶ ሺህ ደረሰ፣ ሁለት መቶ ሺህ ደረሰ ምን ላርገው መቼ ነው የሚወጣው እያሉ ይጠይቃሉ። ሁለት መቶ ሺህ ሶስት መቶ ሺህ አራት መቶ ሺህ ማጠራቀም የእድልን መጠን ያሰፋልና ሳይታክቱ ደንበኞቻችን እየተዝናኑ በመቶ ሰላሳ ና ሰላሳ አንድ የሜጋ ፕሮሞ ና ሌላ ኪስሎታችን ላይ እንዲጫወቱ በድጋሜ መጋበዝ እፈልጋለሁ። ለባለ እድለኞች አሁንም በድጋሜ እንኳን ደስ አላችሁ ማለት እፈልጋለሁ። አመሰግናለሁ።